ፍርድ ቤቱ አቶ ታዬ ደንዳ ነጻ የተባሉበት ሁለት ክሶች በድጋሜ ክርክር እንዲደረግባቸው አዘዘ። ላለፉት አስር ዓመታት ሳይካሄድ የቆየው የአካባቢ ምርጫ በበጀት እጥረት ምክንያት በቀጣዩ ዓመትም እንደማይካሄድ ታወቀ። ዜናውም ስብሰባውም ያልጠበቅነው ነበር። የሰማነውም ማመን አቅቶናል። ሽመልስ አብዲሳ ባለሥልጣናቱን ያስደነገጠው ጠቅላይ ሚኒስትር አብይ በጠሩት ድንገተኛ ስብሰባ ያወጡት አነጋጋሪ ሚስጥር የምክክር ኮሚሽኑ አባላት የራሳቸውን አጀንዳ በህዝብ ስም ማስፈጸማቸው ቅሬታ አስነሳ። የመተከልና ወሎ ጉዳይ ከባድ ቁጣ እንዳስነሳ አስነሳ ተፈርቷል። ጠቅላዩ ማስተባበያ ሰጥቷል። ሰላም ውድ ቤተሰቦች እንደምን አላችሁ? ፍርድ ቤቱ አቶ ታዬ ደንደአ ነጻ የተባሉበት ሁለት ክሶች በድጋሜ ክርክር እንዲደረግባቸው አዘዘ። ከአንድ ዓመት በፊት ከሰላም ሚኒስትር ዴታነት የተነሱትና በቁጥጥር ስር ውለው በሶስት ክሶች ክስ ቀርቦባቸው የነበሩትና ሁለቱ ክሳቸው ተቋርጦ የነበሩት አቶ ታዬ ደንደአ ክሶቹ እንዲቀጥሉ ታዟል። በአቶ ታዬ ላይ ነጻ የተባሉበት ሁለቱ ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉት ክሶች ነው። የቀድሞ የሰላም ሚኒስትር ዴታው ከቀረቡባቸው ሶስት ክሶች መካከል ሐምሌ 30 በዋለው ችሎት በአንደኛና በሁለተኛ ክስ ነጻ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ሶስተኛው ክስ ተለቀው እንዲከላከሉ ብይን መሰጠቱ ይታወሳል። አቶ ታዬ ህዳር 23 ቀን 2016 ዓ ም በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 ቀን 2016 ዓ.ም ከእስር ቤት ወጥተው ጉዳያቸውን እየተከታተሉ ነበር። ይሁን እንጂ አቃቤ ሕግ አቶ ታዬ ከተመሰረተባቸው ሁለቱ ክሶች ነፃ መባል የለባቸውን በሚል ይግባኝ በማለቱ ጉዳዩ በፌደራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቢ ሕግን ይግባኝ በማጽናት አቶ ታዬ ደንደአ ነጻ በሆኑበት ሁለት ክሶች እንዲከላከሉ ሲል ብይን ሰጥቷል። በመሆኑም ክሶቹ ለፌደራል ከፍተኛ ፍርድ ቤት እንደሚመለሱና ክርክሩ እንደሚቀጥል ጠበቃቸው መናገራቸውን የቢቢሲ ዘገባ አመላክቷል። ከሶስቱ ክስቶች መካከል በሁለቱ ነጻ በመባላቸው የተከበረላቸው የዋስትና መብታቸው ይነሳል ወይስ አይነሳም የሚለውም በቀጣይ ቀጠሮ የሚታወቅ ይሆናል ተብሏል። ላለፉት 10 ዓመታት ሳይካሄድ የቆየው የአካባቢ ምርጫ በበጀት እጥረት ምክንያት በቀጣዩ ዓመትም እንደማይካሄድ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላተ ወርቅ ኃይሉ በቀጣዩ ዓመት የሚካሄደውን ሰባተኛው ሀገር አቀፍ ምርጫ ቅድመ ዝግጅት በተመለከተ በዛሬው ዕለት በሰጡት መግለጫ የአካባቢ ምርጫ ለመጨረሻ ጊዜ የተካሄደው በ2007 ዓ.ም እንደሆነና 10 ዓመት እንዳለፈው አስታውሰዋል። በተያዙ ዓመት መስከረም ወር ላይ ቢያንስ አራት ቦታዎች ላይ ማለትም ሁለት ከተሞችና ሁለት ክልሎች ላይ የአካባቢ ምርጫ ለማድረግ በጀት አስጠንተን አቅርበን ነበር ያሉት ዋና ሰብሳቢዋ በጀት የማይጠይቁ ከአካባቢ ምርጫ ጋር የተገናኙ ተግባራት ተሰርተው መጠናቀቃቸውን ገልጸዋል። በተለይም የክልል መንግስታት የአካባቢ ምርጫን የማውጣት ኃላፊነት እንደተሰጣቸው በመጥቀስም የሕግ ማሻሻያ አድርገው ለቦርዱ በላኩ ክልሎች ላይ ቦርዱ አደረጃጀቶችን የተመለከቱ ስራዎችን ሰርቶ ማጠናቀቁንም አስረድተዋል። የአካባቢው ምርጫ እንዳይካሄድ ምክንያት ከሆኑ ጉዳዮች መካከል የጸጥታ ችግር አንዱ ሲሆን፣ የበጀት እጥረት ደግሞ ሌላኛው ምክንያት እንደሆነም ዋና ሰብሳቢዋ ጠቁሟል። ቀጣዩ ምርጫ 11 ወር ገደማ እንደቀረው በማስታወስ ሀገራዊ ምርጫ ሰፊ ስራ ይጠይቃል ግዴታ በየአምስት ዓመቱ መካሄድም አለበት። በህገ መንግስቱና በምርጫ ቦርድ አዋጅ መሰረት በየአምስት ዓመቱ የግድ መካሄድ እንዳለበት የተደነገገ በመሆኑ የአካባቢ ምርጫን ለማካሄድ ሀገር አቀፍ ምርጫን ያንን ማራዘም አይቻልም ብለዋል። የአካባቢ ምርጫ ዜጎች በቅርበት ያሉ አስተዳዳሪዎቻቸውን የሚመርጡበት ወሳኝ ምርጫን ያሉት የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ሀገር አቀፍ ምርጫ ሰፊ ስራን የሚጠይቅ ከባድ ኃላፊነት በመሆኑ ከአካባቢ ምርጫ ጎን ለጎን ማስኬድ አይቻልም ሲሉም አክለዋል ሌላው ከዚህ ከአካባቢ ምርጫ ጋር የተገናኘ ጥያቄ ነው እንደምታውቁት አካባቢ ምርጫ እንግዲህ የመጨረሻ የተደረገው በሁለት ሺህ ሰባት ነው የተደረገው የመጨረሻው እና ኦልሞስት አስር ዓመት ሆኖታል የኢትዮጵያ ብሔራዊ ምርጫ ቦርድ ለሁለት ጊዜ እቅድ አዘጋጅቶ ነበር አገር አካባቢ ምርጫ ለማድረግ። አሁን እንኳ በመስከረም ላይ በ2017 ቢያንስ ቢያንስ በአራት ቦታዎች ላይ በሁለት ከተማና በሁለት ክልሎች ላይ የአካባቢ ምርጫ እናደርጋለን በሚል በጀቱን አስጠንቶ ሁሉን ዝግጅት አድርጎ አቅርቧል። ያው እንግዲህ ምርጫን ለማስፈጸም ትልቁና አንቀሳቃሹ ኃይሉ ስለሆነ እሱ እስኪፈቀድልን ነበር ስንጠብቅ የነበረው ከዛ ውጭ ግን ምርጫ ቦርድ እጁን ማጣጥፎ አልተቀመጠም። በጀት የማይጠይቁትን ከአካባቢ ምርጫ ጋር የተገናኙትን ስራዎች በሙሉ ሰርቶ ጨርሷል። አሁን እንግዲህ ሀገራዊ ምርጫ ሊደረግ ነው ወይ? እንግዲህ አገራዊ ምርጫ ደግሞ በጣም ሰፊ ዝግጅት የሚጠይቅ ሌላ ጉዳይ ነው። ሁለተኛ በጣም ግልጽ በሆነ መንገድ በህግ የተገደበ ነው። ከአምስት ዓመት በላይ ምርጫን ማሸጋገር አይቻልም። ኤክሴፕሽናሊ እንደምናስታውሰው በኮቪድ በራሱ ሂደት ተሻሽሎ ጊዜው ተራዝሞ እንደነበር እናውቃለን። አሁን ግን ይህን አይነት ሁኔታ በሌለበት የሀገራዊ ምርጫ የአካባቢ ምርጫ ቢኖርም ይሄንን አምስት ዓመት ጠብቆ የሚደረገውን በህግ የተደነገገውን በህገ መንግስቱ የተቀመጠውን በእኛ ማወጅ ላይ የተቀመጠውን ጊዜ ማራዘም አንችልም። ስለዚህ አሁን ባለንበት ደረጃ አካባቢ ምርጫ በጣም ሰፊ የሆነ ኦፕሬሽን የሚጠይቀውን ስራ እየሰራን ከጎን ለጎን ደግሞ ለሀገራዊ ምርጫ ለመዘጋጀት በጣም አስቸጋሪ ነው የሚሆነው። ብሔራዊ ምርጫ ቦርድ ከሁለት ዓመታት በፊት የአካባቢ ምርጫን ለማካሄድ 6 ቢሊዮን ብር ገደማ በጀት ጠይቆ የነበረ ቢሆንም በተወካዮች ምክር ቤት የተመደበለት በጀት ግን 212 ሚሊዮን ብር ብቻ ነበር። ይህንንም ተከትሎ ቦርዱ ከጸጥታ ችግሮች በተጨማሪ የፌዴራሉ መንግሥት ለአካባቢ ምርጫ የሚውል በጀት ባለመመደቡ የበጀት እጥረትም ይህንኑ ምርጫ እንዳይካሄድ እንቅፋት እንደሆነበት ሲገልጽ ቆይቷል። ተቃዋሚ የፖለቲካ ፓርቲዎችን በጉዳዩ ላይ ተደጋጋሚ ስሞታዎችን ሲያቀርቡ መቆየታቸው አይዘነጋም። ሶማሊላንድ እውቅና ለማግኘት ተቃርባለች ሲሉ የሶማሊላንድ ፕሬዚዳንት ገለጹ። የቀሮ ጉዳይ መቼና ማን ቀዳሚ ይሆናል የሚለው ነው ሲሉም ገልጸዋል። ከጥቂት ወራት ፊት የሶማሌላንድ ፕሬዚዳንት ሆነው የተመረጡት አብዱራህማን መሐመድ አብዱላሂ ወይም ኢሮ አገራቸው ሶማሌላንድ ዓለም አቀፍ እውቅና ለማግኘት መቃረቧን በይፋ አስታውቀዋል። ፕሬዚዳንቱ ዘጋርዲያን ከተባለው ዓለም አቀፍ ሚዲያ ጋር ከሰሞኑም ባደረጉት ቃለ ምልልስ ሶማሌላንድ ነጻነቷን ካወጀች ከ34 ዓመታት በኋላ ዓለም አቀፍ እውቅና ለማግኘት ከጫፍ ደርሳለች ሲሉ የገለጹ ሲሆን በተለይ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ለሶማሊላንድ እውቅና ለመስጠት የሚያስችል የፖሊሲ ለውጦችን እያደረገች መሆኗን ጠቅሰዋል። አሜሪካ ለሶማሊላንድ እውቅና ለመስጠት የጀመረችው ኦፊሴላዊ እንቅስቃሴ እንደሌለ ቢታወቅም ፕሬዚዳንት አብዱራህማን መሐመድ አብዱላሂ ግን አሜሪካ የጀመረችው እንቅስቃሴ መኖሩን ተናግረዋል። አሜሪካ የዓለም የባህር መስመሮችን ደህንነት ለማስጠበቅ የምታደርገው ጥረቱ ውስጥ ለሶማሊላንድ እውቅና የመስጠት ጉዳይ መኖሩንም ገልጸዋል። ለዓለም አቀፍ ንግድ አገልግሎት የሚሰጡ የባህር መስመሮችን ደህንነት በማስጠበቅ በጸረ ሽብርና በአጠቃላይ የደህንነት ጉዳዮች ላይ አሜሪካና ሶማሊላንድ በትብብር እየሰሩ መሆናቸውን የጠቀሱት ፕሬዝዳንቱ ከአምስት ወራት በፊት በተካሄደው የፕሬዝዳንትነት በዓለ ሲመታቸው ወቅት ብቻ በሶማሊያ የአሜሪካ አምባሳደር ሶስት ጊዜ መገናኘታቸውን ገልጸዋል። በቅርቡም ከአሜሪካ ጦር ከፍተኛ ባለስልጣናትና ከአሜሪካ የውጭ ጉዳይ መስሪያ ቤት የተወከሉ የአፍሪካ ቀንድ ቀጠና ከፍተኛ ኃላፊዎች ጋርም ፕሬዝዳንቱ ተገናኝተው እንደነበር ተናግረዋል። ሌላ የአሜሪካ ከፍተኛ ልዑክ በቅርብ ጊዜ ውስጥ በሶማሌላንድ ተገኝቶ የበርበራ ወደብን ሀብትና መሠረተ ልማት ይገመግማል ተብሎ እንደሚጠበቅም አስታውቋል። የሶማሌላንድ ዓለም አቀፍ እውቅና ጫፍ ደርሷል፣ የቀረው የጊዜ ጉዳይ ብቻን ያሉትም ፕሬዚዳንቱ መቼ የሚለውና የትኛው ሀገር ቀድሞ ለሶማሌላንድ እውቅና ይሰጣል የሚለው ካልሆነ በስተቀር ሶማሌላንድ በቅርቡ ዓለም አቀፍ እውቅና ታገኛለችም ብለዋል ፕሬዚዳንቱ። በማከለም አሜሪካና ምናልባትም ሌላ አንድ አገር የሶማሊያ ፖሊሲያቸውን በቅርቡ መልሰው ሊያጤኑ ይችላሉ ብለዋል። የብሪታንያ ቅኝ ግዛት ለነበረችው ሶማሌላንድ ሉዓላዊነትና እውቅና በማቀንቀን የሚታወቁት የእንግሊዝ የቀድሞ የውጭ ጉዳይ ሚኒስትር ጋቪን ዊሊያምስ አሜሪካ የያዘችውን አንድ ሶማሊያ ቢቢሲ እየለወጠች መሆኑን በቅርቡ በለንዶን ካገኟቸው የአሜሪካ ከፍተኛ ባለስልጣናት መስማታቸውን ለዘጋርዲያን ተናግሯል። ዜናውም ስብሰባውም ያልጠበቅነው ነበር። የሰማነውን ማመን አቅቶናል። ሽመልስ አብዲሳ ስለ አራት ኪሎ ድብቅ ስብሰባ ያሾለኩት እውነት ባለሥልጣናቱን ያስደነገጠው ጠቅላይ ሚኒስትር አብይ በጠሩት ድንገተኛ ስብሰባ ያወጡት አነጋጋሪ ምስጢር ሾልኮ ወጥቷል። ብዙዎች እየተነጋገሩበት ነው። ከሰሞኑን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ስለ ኦሮሞማ አስተሳሰብና የጠቅላይ ሚኒስትር አብይ አህመድ ብልጽግና የኢትዮጵያ ሕዝብ ሴምና ኩሽ በሚል ከፋፍሎ የሴም ዘር ነው ተብሎ የሚታመነውን ሰሜንኛ ሕዝብ ማለትም አማራ፣ ትግራይና አፋርን በታቀደ መልኩ የጦርነት ቀጠና በማድረግ እየጨፈጨፈ ነው። የደቡቡን ማለትም የኩሽ ዝርያውንም በሰሜን ላይ ለማስነሳት እየሰራ ነው የሚል ክስ ማቅረባቸው ተከትሎም ከአራት ኪሎ እስከ ጨፌው ከበድ ያለ ንዝረት መከሰቱ ሲሰማ ተከታታይ ውይይቶችም ተበራክቷል የተባለው ኢሳያስን ንግግር ተከትሎ የኦሮሞ ታዋቂ ፖለቲከኞች ባለሀብቶችንና አክቲቪስቶችን የሰበሰቡት ጠቅላይ ሚኒስትር አብይ ሰሜኖች አንድ ሆነው በትብብር እየመጡብን ነው፣ ኦሮሞ ለሚመጣው ከባድ ጦርነት ራሱን ያዘጋጅ የሚል ክተት ያወጁትና ለዚሁም ሲባል ህዝቡ በገፍ እንዲታጠቅ፣ የጦር መሳሪያ በነፃ እንዲቀርብለት የሚል መመሪያ ማስተላለፋቸውን ከቀናት በፊት መዘገባችን የሚታወስ ሲሆን፣ ዛሬ ደግሞ ሌላ ከበድ ያለ ምስጢር ከጠቅላዩ አንደበት ማምለጡን ቀኝ እጃቸው ከሚባሉት ሽመልስ አብዲሳ ተሰምቷል። ወትሮም የተሰራውን ብቻ ሳይሆን ወደፊት ሊሰራ የታሰበውንም አደባባይ በማውጣት የማይታሙት የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ያወጡት የአራት ኪሎ ድንገተኛና ሚስጥራዊ ስብሰባ ጉዳይ የበርካቶችን ትኩረት የሳበ ሲሆን መረጃው መውጣቱን ተከትሎ ይህም አለ እንዴ የሚል ትዝብትና ግርምት ውስጥ የገቡትም ቀላል የሚባሉ አይደሉም። የብልጽግናው ሁለተኛው ወሳኝ ሰው ለውጡ ይዞላቸው የመጣው ስልጣን ያልተጠበቀ እድልና በረከት እጃቸው ላይ ካስቀመጠላቸው ወጣት መሪዎች መካከል አንዱ የሆኑት ሽመልስ አብዲሳ ከጠቅላይ ሚኒስትር ጽሕፈት ቤት ኃላፊነት ተነስተው ለማ መገርሳን በመተካት ወደ ኦሮሚያ ክልል ፕሬዚዳንትነት ከተሸጋገሩ ወዲህ ባለው ባለፉት ስድስት ዓመታት ውዝግብ ተለይቷቸው የማያውቅ ሲሆን፣ ዋነኛው የውዝግብ ምንጭነታቸው ደግሞ አንደበታቸው መሆኑ ብዙዎች የሚያስማማ ጉዳይ ነው። ስብሰባውም ዜናውም ድንገተኛ ነበር ሲሉ ስለ አራት ኪሎ ሚስጥራዊ ስብሰባና ጠቅላይ ሚኒስትር አብይ ስላፈነዱት ሚስጥር ወሳኙን መረጃ ያሾለኩት ሽመልስ አብዲሳ ለቅርብ ወዳጆቻቸው ጉዳዩን ሲያብራሩ አብይ በድንገት ደውሎ ትፈለጋለ ሲለኝ እኔን ብቻ የፈለገ መስሎ ነበር ቤተመንግስት መንግስት ግቢ ውስጥ ስደርስ ግን ሌሎች ከአስር የማይበልጡ ወዳጆቻችን በግራ መጋባት ውስጥ ሆነው አብይን እየጠበቁት ሳገኛቸው እኔም ግራ ተጋባው ለምን እንደመጡ ስጠይቅ እነሱም ትፈለጋላችሁ ከሚል ጥሪ ውጪ ምንም እንደማያውቁ ነገረኙና ግራ መጋባቱ የሁላችንም ሆነ። በዚህ ሁኔታ ውስጥ ሆነን ለ15 ደቂቃ ያክል ከጠበቅን በኋላ አብይ ትንሽ በስጨት ብሎ በችኮላ እርምጃ ወደኛ መጣና ሰዓት የለንም እንግባ ብሎን ተጨማሪ ንግግር ሳያደርግ በፍጥነት ረመድ ረመድ እያለ ከፊታችን ወደ አዳራሹ መግባት ጀመረ፣ ካሉ በኋላ ስብሰባውን ከጀመርን በኋላ የገጠመንም ከውጭ የነበረው የቀጠለ ግራ መጋባት ነበር ሲሉ ተናግረዋል። ስብሰባው እንደተጀመረም ጠቅላይ ሚኒስትር ቁጣ በተቀላቀለበት ሁኔታ መናገር መጀመራቸውን የሚናገሩት አቶ ሽመልስ ብዙም ሳንቆይ ኢሳይያስ በጣም እየፈተነኝ ነው። ደብረጽዮን ደግሞ እያበሳጨኝ ነው። በዚህ ሁኔታ አንድ ወር እንኳን የምንቆይ አይመስለኝም። በእርግጠኝነት ጦርነቱ ይጀመራል ሲሉ ዱብዳ የሆነ ዜና ነገሩን። ሲሉ ሁኔታውን አስጨናቂ መሆኑን የገለጹት አቶ ሽመልስ ሲቀጥሉ፣ በመሃል ስለ ትግራይ ጦርነት አንስተው ማውራት ሲጀመር ሌሎቻችን ምን ማለት እንዳለብን ባለማወቃችን እርስ በርስ ተያየን። እሱ ግን ንግግሩ ቀጠል ላደረገና ትግራይን ያንበረከኩት እኔ ብቻነኝ ነኝ። ኦሮሞ በኔ በልጁ መኩራት አለበት። ምክንያቱ ም ትግራይን በታሪክ ማንበርከክ ሞክሮ የተሳካለት ማንም የለም። ይህንን ማሳካት የቻልኩት እኔ የኦሮሞ ልጅ አብይ አህመድ ነኝ። አሁን ደግሞ ቀጣዩ ዓላማ ሽማግሌውን ማንበርከክ ነው። መለስ የሰራውን ታሪካዊ ስህተት የምደግም መስሎት ነው። ነገር ግን የጡረት አድሜውን በጸጸት እንዲያሳልፍ የሚያደርግ ትልቅ ትምህርት መስጠት አለብኝ ሲሉ ነው ቦ ሽመልስ አብዲሳ ለልብ ወዳጃቸው እንደ ዋዛ አስደንጋጩን ሚስጥር ያሾለኩት። ከሌላ መረጃ ደግሞ የምክክር ኮሚሽኑ አባላት የራሳቸውን አጀንዳ በህዝብ ስም ማስፈጸማቸው እንዳታስነሳ የመተከልና ወሎ ጉዳይ ከባድ ቁጣ እንዳያስነሳ የተፈራ ሲሆን ጠቅላይ ሚኒስትሩ ማስተባበያ ሰጥቷል ተብሏል። የመተከል ዞንና ወሎ ክልል ሆነው እንዲዋቀሩ አጀንዳ ቀርቧል። የፌዴራል ምክክር ተጠናቋል። በቤንሻንጉል ጉምዝ ክልል ውስጥ የሚገኘው የመተከል ዞን ራሱን የቻለ ክልል ሆኖ እንዲዋቀር ለኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ መቅረቡ ተነገረ። የቦሮ ሺናሻ ዲሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ አባልና የህዝብ ተወካዮች ምክር ቤት አባል እንዲሁም በኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ኮሚቴ አባል መብራቱ አለሙ ለሪፖርተር እንደተናገሩት መተከል ዞን ከቤንሻንጉል ጉሙዝ ክልል ተለይቶ ራሱን ችሎ በክልል ደረጃ እንዲዋቀር ፓርቲያቸው ለኮሚሽኑ አጀንዳ አቅርቧል። ዞኑ ታላቁ የኢትዮጵያ ሕዳሴ ግድብ ፕሮጀክት የሚገኝበት በርካታ ብሔር ብሔረሰቦች የሚኖርበት የክልሉ መንግስት መቀመጫ ከሆነችው አሶሳ ከተማ በብዙ ኪሎ ሜትሮች ርቀት ላይ የሚገኝ በመሆኑና በሌሎችም ተያያዥ ምክንያቶች ክልል ሆኖ እንዲደራጅና ያልተመለሱ የዘመናት የሕዝቡ ጥያቄዎችም እንዲመለሱ ፓርቲው ትኩረት ሰጥቶ እየሰራ ነው ብለዋል። በተመሳሳይ የወሎ ዲሞክራሲያዊ ፓርቲ ከአማራ ክልል ተነጥሎ ወሎ ራሱን የቻለ ክልል እንዲሆን ለምክክር ኮሚሽኑ አጀንዳ አቅርቧል። ዛሬ ያጠናቀቀው የሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የምክክር አጀንዳ ማሰባሰብ ላይ የወሎ ክልልነት ጥያቄ ለኮሚሽኑ አጀንዳ ሆኖ መቅረቡን አራዳ ዘግቧል። ይህንኑ የወሎና የመተከል ክልልነት ጥያቄ ተከትሎ ታዲያ የምክክር ኮሚሽኑ አባላት የራሳቸውን አጀንዳ በህዝብ ስም ማስፈጸማቸው ቅሬታ ማስነሳቱ የተሰማ ሲሆን የመተከልና ወሎ ክልልነት አጀንዳ ከህዝብ የመጣ ጥያቄ ሳይሆን በራሱ በኮሚቴ አባላት እና በመንግስት በኩል አጀንዳ በተሰጣቸው የህዝብ ድጋፍ በሌላቸው ፓርቲዎች የተነሳ በመሆኑ ከባድ ህዝባዊ ቁጣ እንዳስነሳ ተፈርቷል። የተባለው አጀንዳ አሰባሳቢ መሆኑ በተዘዋዋሪ የደረሳቸው ጠቅላይ ሚኒስትር አብይ ማስተባበያ ሰጥቷል ያሉ የመረጃ ምንጮች እንደገለጹት ከሆነ የወሎና መተከል ጉዳይ የግድ ዛሬ ይፈጸማል በሚል የሚያዝ አጀንዳ ሳይሆን በሂደት ላይ ከሚገኘው የህገ መንግስቱ መሻሻል በኋላ በህዝብ ውሳኔ የሚፈታ ይሆናል።